በቃ ከባዱ ሰው አለም ላይ ጉግል ብታደግ ነብዩ መሀመድ ዛት ሰ ቻቺ ሀገር ፍቅር ሳይዛቸው አልቀር ነው ብዬ ነው ማሰቡ እንጂ አይከፋኝ። ቤዞ ቢዞ ስልጣኔ ነው ያስተማሩት እሳቸው ናቸው። ሰገራ ወይ ሽንት ከሽንት ቤት ወጣ ነበረ እንድትታጠብ አዘዙ። መጥፎ ትእዛዝ አደለም። ሰውን እንዳትገድል አዘዙ። መጥፎ ትእዛዝ አደለም። እንዳመዛፉ ደ

እንዳስመገረ ነው። እስካሁን ማንም ሰው እዛ ውስጥ አላውቅም። መንገድ ላይ ነው እየሰራ ያለ ነው። ወላሂ እናንተ ብቻ ሳትሆኑ ቤተሰቦች እናንተም ትወዱታላችሁ። በጣም በቃ ምርጥ የሚባል ሀገር

ፈጣሪ ሆይ፣ ሰው ልጅን ሁሉንም ነገር አሟዋል። ሰው እንዴት ነው ሰው ፈጣሪ የሚፈጥረው? ክርስቲያኖች ገብቶ የፈለጉትን ጥያቄ ቢጠይቅ ያለ ስሜታውነት የገባውንና ያወቀውን በስነስርዓት ያስረዳል። በትክክለኛ መንገድ በክብራቸው በሃይማኖታቸው ሳያንቋሽሽ በትልቅ ክብር ርስፔክት አስገብቶ የፈለጉትን ነገር እንዲጠይቁ ያደርጋል። ከዛ በኋላ ደግሞ በሰላም በፍቅር ነው የሚለያዩት። ደግሞ ክርስቲያኖችም እዛ ቤት ገብቶ በፍቅር ነው ነው የሚያወሩትም። በቃ ምን አይነት ሰው ነው? አንዳንዴ ፈጣሪ እንደዚህ አይነት የሰው ፍቅር ሚስት፣ ሃይማኖት ንጽስር ውስጥ ያላችሁ ሙስሊሞች በተለይ ከዚህ ልጅ ብዙ ነገር ልትማሩ ይገባል። ንጽስር ማለት ነቢያችንን ኢሳን መሳደብ አይደለም። ብዙዎች ማይሆር አይነት ቃላቶችን እየሰማ ነው ከስሜታዊነት ሳትወጣ ስሜታዊነትን ከአካል ሳታወጣ ንስስር ሰራለሁ ብትል፣ ይሄ ማዘዙ ትልቅ እልቀት ነው የሚያመጣው፣ ልዩነትን ነው የሚፈጥረው። ስለዚህ አስዋን ላይ ጠብቅ እስቲ ሀዙን የምትወዱ ፈጣሪ ጠብቅ ብላችሁ ጻፉ። የምር በጣም ወዶ ወንድም ነው ረመዳን ላይ ደግሞ ሱስ ሆኖብኛል። ከሱ ቤት አልወጣሁም ባይገርማቸው። ሪኮርድ የተደረገውን ነበረ ድሮ የሚደርሰኝ። አሁን ግን ከሱ ቤት አልወጣም ብያለሁና፣ እና ፈጣሪ ጠብቀ ሁሉንም የሚታከብርድ ሰፋ ያለ ልብ ፈጣሪ ጨምሮ ጨማምሮ ይስጥ። ኧረ እንደው አሜን። ይሄ ልጅ አሁንም አደራ የምለው እንደ አገር አገርን እንደ ማህበረሰብ እኛ ይህች ሀገር ላይ ስንኖር ሁሉም ቅድም ሲገለጽ እንደነበረው መነሻችን ይታወቃል። ሁላችንም ካፈርነን መቼም እኔ ከወርቅ ነኝ የሚል የለም፣ ሁሉም ከአፈር ነው መሰረታችን ይታወቃልና፣ ቢያንስ ሁላችንም ከአፈር ነኝ። ከዛም አልፈን ደግሞ እች ሀገር ሰብስባናለች። ባለን የተለያየ አስተሳሰብ፣ አመለካከት፣ የእምነት ልዩነቶቻችን አንዱ ለአንዱ እውቅና ሰጥቶ ወይም አንዱ አንዱን ተቀብሎ መኖር ካልቻለ እች ሀገር እንደ አገር ልታኖረን የምንችለው በዚህ ስሜት ብቻ መሆኑን ካልተረዳንና ካልተገነዘብን አገራችን አይደለም መኖሪያችን መቀበሪያችን አትሆንም ብዬ ስጋለሁ። ዛሬ እያየን ያለ ነው። ይሄ ተጨባጭ ስለሆነ ለዚህ ደግሞ ይሄን ለመለወጥ ሁላችንም ጉዳዩን ከእኛ እንጀምረው፣ እኛ እንለውጥ፣ እኛ እንቀይር፣ ያንን ለማስተካከል እንሄድ። ዛሬ የተስተዋሉ ያሉት ነገሮች አንድ ንጉስ ኢራቅ ላይ የሚመራ ሀሩን ረሺድ የሚባል ንጉስ ነበር። ይሄ ንጉስ እሱ እንግዶች ጋብዞ እራት በሚያበላበት ጊዜ ሰዎችን እያስተናገደ በመሃል ተነስቶ ሰዎች ጋር ሲነጋገር አንድ ባህሉል የሚባል ሰው ነበርና ሰዎች እብድ ነው ይሉታል። ዘሎ ሂዶ ዙፋኑ ላይ ተቀመጠ። ይሄ ያው ግልበጣ ማለት ነው ዙፋን ላይ መገመጥ። እንቅላብ ናይም ይሉታል ዓረበኞች ማለት የተኛ ግልበጣ እንደማለት ነው። በጣም አጃቢዎቹ በድንገት በጣም ደንግጠው ሂደው ከተቀመጠበት ዙፋን ላይ አፈፍ አድርገው አንስተው ይቀጠቀጡት ጀመር። ንጉሱ ሰዎቹን ሸኝቶ ሲመለስ ባህሉል ይደበደባል። ባህሉል የሚያውቀው እሱ ሚስኪን እብድ ነገር ነው እና ያለቅሳል። ተዉት ይሄ እኮ ብድ ነው፣ ለምን ትመቱታላችሁ? አለ። አይ ዙፋን ላይ የተቀምጦ ነው። ዙፋን ቢቀመጥ እሱ ብድ ነው የሚቆጠርበት አይደለም፣ ተውት አለው፣ እና አስለቀቀው። ከዛ ባህሉ ልንጠየቀው ሲያለቅስ በጣም ጎዱህ፣ በትር አሳሞህ ነው የምታለቅሰው ሲለው፣ አይደለም አለው፣ እኔ ለአንድ ደቂቃ ለማትሞላ እዚህ ተቀምጬ ይህን ያህል የተቀጣው አንተ ፈጣሪ ዘንድ የሚጠብቅህን ሳቀው ለአንተ ነው ያለቀስኩት አለው፣ ለእኔ አይደለም የማለቅስኩ። የምንሰራቸው ነገሮች የምናይበት እይታ። የመጨረሻ ንግግር የማደርገው አሁንም አንድ በመካከለኛው ዘመን አረቡ ዓለም ውስጥ አዋቂ ብዶች የሚባሉ ነበሩ። ንግግሮቻቸው በጣም ከባድ ናቸው። ምልክቶቻቸው ማህበረሰቡን ተነጥለው ስለሚኖሩ እንደ ብድ ይቆጠራሉ። አንድ ጊዜ በለተ አርብ፣ እንግዲህ አርብ የሳምንቱ ኩጥባ የሚባለው ዲስኩር ይደረጋል መስጅድ ላይ በአጋጣሚ አሰጋጁ ኩጥባውን የሚያደርጉት ኢማም ጠፉና፣ አንድ ብድ የአካባቢው ሰው ብድ የሚሉት ሰው እኔ ተነስጬ ድስኩር ካላረኩ አለ። ሲል ሰውዬ ደግሞ እዚህ ላይ ወጥቶ ነገር ሊያመጣ ነው እያሉ ሰው ሲቆጡ፣ መስኪዱን ከሚያስተዳድሩት አስተዳደሮች አንዱ እስኪ ይናገር፣ ምን እናቃለን፣ የሚናገረው መልካም ነገር ይኖራል አሉ። መድረክ ላይ ወጥቶ ተናገረ። እናንተ ሰዎች አለ። ሙሉ የአረበኛውን ትርጉም ነው የማቀርብላችሁ ፈጣሪ ከሁለት ከእናትና አባት ከአደምና ሔዋን ፈጠራችሁ ለሁለትም ከፈላችሁ። ግማሾቻችሁን ሀብታም አረገ፣ ግማሾቻችሁን ደሃ አደረገ። ሀብታም ሲያረጋችሁ ልታመሰግኑ፣ ደሃ ሲያደርጋችሁ ልትታገሱ ነበር። ሀብታም ሆኖ የሚያመሰግን የለም፣ ደሃም ሆኖ የታገሰ የለም። አላህ ያጥፋችሁ ብሎ ወረደ። ያሉብንን ነገሮችና የተሰጠናቸውን ነገሮች አውቀን እነዛን ጠብቀን ተሳስበን ተከባብረን መሄድ ካልቻልን